የጎንደሩ ሊቅ የኔታ ተስፋ ማርያም የፋኖ ደጋፊ ናቸው በሚል ከቤተ ክርስቲያን መባረራቸው ተሰማም። የኔታ ተስፋ ማርያም 32 ዓመታት ካስተማሩበት ፊት ሚካኤል ቤተ ክርስቲያን እንዲወጡ መደረጋቸው ነው የተነገረው። አቶ ሙስጠፌ መሐመድ ለእስረኞች ምሕረት ማድረጋቸው ተነገረ። ፕሬዚደንቱ ለፌዴራል መንግስቱና ለሌሎች የክልል መንግስታት ምሳሌ የሚሆን የጀግና ተግባር ፈጽመዋል በሚል እየተመሰገኑ ይገኛሉ። ኬንያ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የግማሽ ሚሊዮን ብር ማበርከቷ ተነገረም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኬንያ አብያተ ክርስቲያናትን በመገንባት ላይ ስትሆን ከኬንያ መንግስት የተሰጣት የገንዘብ ድጋፍ ብዙዎችን አስገርማል ተብሏል የኢትዮጵያና የዩናይትድ ስቴትስ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናው ሰላምና ጸጥታ ዙሪያ መወያየታቸው ተነገረ። ይህ ኢትዮጵያን በማገዝ ኤርትራን በኃይል ለማንበርከክ አንድ ብሎ የጀመረው ውይይትም ነው ያሉ ስለመኖራቸው ተሰምቷል። ሰላም ጤና ይስጥልን፣ የፈጠነ ሚዲያ ተመልካቾች። የፈጠነ ሚዲያ መረጃዎችን በዝርዝር እናቀርባለን። የጎንደሩ ሊቅ የኔታ ተስፋ ማርያም የፋኖ ደጋፊ ናቸው በሚል ከቤተ ክርስቲያን መባረራቸው ተሰማም። የኔታ ተስፋ ማርያም አራት አይና ሊቅ የጎንደር ፊት ሚካኤል ከ32 ዓመት በላይ ያገለገሉ፣ በርካታ ሊቃውንትን ያፈሩ ታላቅ አባት እንደሆኑ ይነገርላቸዋል። የፊት ሚካኤል ቤተ ክርስቲያን መምህርና አስተዳዳሪ ናቸውም ተብሏል። የማዕከላዊ ጎንደር ሊቀ ጳጳስ አቡነ ዮሐንስ ጉዳዩን በጥልቀት ሳይመረምሩ ሊቁን ከቤተ ክርስቲያኗ እንዲባረሩ ተባብረዋል በማለት ትችቶች እየቀረቡባቸው ይገኛሉ። የፋኖ ደጋፊ ቤተ ክርስቲያንን የፋኖ አደረጉት ተብለው ከቤተ ክርስቲያን በሰባት ፖሊሶች እንዲወጡ መደረጋቸውን መረጃዎች አመላክተዋል። በአሁኑ ሰዓት ወደ ጠቅላይ ቤተ ክህነት በመምጣት የተፈጠረውን ችግር ለማስረዳት ቢሞክሩም ወደ ጠቅላይ ቤተ ክህነት እንዳይገቡ ተከልክለው እንደነበረ ተነግሯል። ወደ ጠቅላይ ቤተ ክህነት ግቢ እንዲገቡ ከተፈቀደላቸውም በኋላ ከቢሮ ቢሮ እንዲንገላቱ ሆነዋል። መፍትሔም ሊያገኙ አልቻሉም መባሉ የተሰማ ሲሆን ሊቁ በችግር ውስጥ መሆናቸው ነው የተነገረው። ጎንደር ሊቃውንትን በአደባባይ ማሳደድ መጀመሯ ብዙዎችን አስገርሟልም እየተባለ ነው። የኔታ ተስፋ ማርያም የአቋቋም፣ የድጓ፣ የቅኔ፣ የዝማሬና የትርጓሜ መጽሕፍት ተጠያቂ ሊቅ የታላቁ የኔታ ሄኖክ ምክትል ከተባሉት አንዱ እንደሆኑ ብዙዎች እየመሰከሩላቸው ተስተውሏል። በጾምና በጸሎት ተወስነው የሚኖሩትን የኔታ ተስፋ ማርያምን ጥላቻ ያላቸው ግለሰቦች ምክንያት ሲያጡ የፖለቲካ ስያሜ በመስጠት ሊቁን ማሳደድ እንደጀመሩ ተነግሯል። የጎንደር ሊቃውንትም ዝምታን በመምረጥ ድምፅ ሊሆኑ አለመቻላቸው ብዙዎችን አሳ ዝኗል ተብሏል። ቤተ ክርስቲያን ዳኛ የሌላት ቤት ሆናለች በማለት ምእመናን ትችታቸውን እየሰነዘሩ እንደሚገኙ ለመገንዘብ ተችሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቃውንት፣ ካህናት፣ አገልጋዮችና ምእመናን በሙሉ የየኔታ ተስፋ ማርያምን ጉዳይ በንቃት እንዲከታተሉ ጥር እየተደረገ ይገኛል። የኔታ ተስፋ ማርያም 32 ዓመት በመምህርነትና በአስተዳዳሪነት ካገለገሉበት ፊት ቅዱስ ሚካኤል ቤተ ክርስቲያን መፈናቀላቸውን ለማወቅ ተችሏል። የሶማሌው ክልል ከሕግ አግባብ ውጭ ታስረው የነበሩ 121 ሰዎችን መልቀቁንና በእስር ላይ ለሚገኙ ሁለት ጋዜጠኞች ምሕረት ማድረጉን ኢሰመኮ አስታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም የሶማሌ ክልል በተለያዩ ፖሊስ ጣቢያዎች ከሕግ አግባብ ውጭ ታስረው የነበሩ 121 ሰዎችን መልቀቁን እንዲሁም ተፈርዶባቸው በማረሚያ ቤቶች የነበሩ ሁለት ጋዜጠኞችን በይቅርታ መልቀቁ ነው የተገለጸው። ኢሰመኮ በሰጠው ጋዜጣዊ መግለጫ የሶማሌ ክልላዊ መንግስት የተራዘመ የቅድመ ክስ እስራት በማስቀረት የተፋጠነ ፍትህን ማግኘትና በእስር ላይ ያሉ ሰዎች አያያዝን በተመለከተ ለረጅም ጊዜ የዘለቁ ስጋቶችን ለመፍታት ተግባራዊ እርምጃዎችን መውሰድ መጀመሩን ማረጋገጥ ችያለሁ ብሏል። እነዚህ እርምጃዎች የተወሰዱት ኮሚሽኑ በክልሉ ካደረገው ጉብኝትና የክልሉን ርዕሰ መስተዳድር ሙስጠፌ ሙሐመድ በተገኙበት ከክልሉ ባለስልጣናት ጋር ጥቅምት 10 ቀን 2018 ዓ ምት ያደረገውን ውይይት ተከትሎ መሆኑን ጠቁሟል። ኢሰመኮ በውይይቱ በሶማሌ ክልል ውስጥ አበረታች የማሻሻያ እርምጃዎች መኖራቸው መሆናቸውን ገልጿል። ከእነዚህም መካከል በፖሊስ ጣቢያዎችና በማረሚያ ቤቶች ውስጥ የነበሩ ድብደባዎችንና ስርዓታዊ ጥቃቶች መቆማቸውም፣ ከሌሎች ክልሎች ጋር ሲነጻጸር የእስረኞች የዕለት ወጪ መጨመር፣ የተፈናቀሉ ሰዎችን ወደ ቀያቸው ለመመለስና መልሶ ለማቋቋም እየተደረጉ ያሉ ጥረቶች፣ እንዲሁም የሽግግር ፍትህን ተግባራዊ ለማድረግ የተወሰዱ የመጀመሪያ እርምጃዎች ይገኙበታል መባሉ ተነግሯል። የሶማሌ ክልል ፕሬዝደንት አቶ ሙስጠፌ ሙሐመድ ያለ አግባብ የታሰሩ ሰዎችን ምህረት እንዲያገኙ ማድረጋቸው እያስመሰገናቸው ይገኛል ልክ እንደ ሙስጠፌ ሙሐመድ ፌዴራል መንግስቱም ሆነም የሌሎች ክልሎች መንግስታት በእስር ለሚሰቃዩ ዜጎች ምህረት በማድረግ የሚመሰገን ስራ ሊሰሩ ይገባል ተብሏል። የኬንያው ፕሬዝደንት ዊላም ሩቶ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከግማሽ ሚሊዮን ብር በላይ መለገሳቸው ተነገረም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሀገረ ኬንያ የናይሮቢ ምብርት ላይ አመታትን ያስቆጠረ ቤተ ክርስቲያን ያላት ሲሆን ሁለተኛውንና የቅዱስ ጊዮርጊስን ህንፃ ቤተ ክርስቲያን መገንባቷም ነው የተነገረው። የቅዱስ ጊዮርጊስ ቤተ ክርስቲያን በሰሜን ኬንያ መርሳቤት ክፍለ ሀገር ለኢትዮጵያውያን ስደተኞችና ወደ እግዚአብሔር ቤት መምጣት ለሚፈልጉ ሁሉ የተገነባ ነው ተብሏል። በቤተ ክርስቲያኑ መገንባት የኬንያው ፕሬዝደንት ሩቶ እንዲሁም የአካባቢው ነዋሪዎች መደሰታቸው ተነግሯል። አብያተ ክርስቲያናቱ ለኢትዮጵያውያን ብቻ ሳይሆን ሌሎችም ወደ እግዚአብሔር ቤት እንዲመጡ ሲሆን፣ ይህንንም በመረዳት የኬንያው ፕሬዝደንትና የአካባቢው ነዋሪዎች ደስታቸውን ከመግለጽ የገንዘብ ድጋፍ እስከማድረግ እንዲደርሱ አድርጓል፤ መባሉ ነው የተገለጸው። ፕሬዚደንቱና የአካባቢው አስተዳደር ግማሽ ሚሊዮን ሽልንግ ወይም ከግማሽ ሚሊዮን የኢትዮጵያ ብር በላይ ለናይሮቢ መዳን ያለም ቤተ ክርስቲያን ማስረከባቸውን ለማወቅ ተችሏል። ህንጻ ቤተ ክርስቲያኑ የምስራቅ አፍሪካ አህጉረት ስብከት ሊቀ ጳጳስ ብፁሕ አቡነ ማቴዎስና ሌሎች አባቶች በቦታው በመገኘት ባርከው አገልግሎቱን ማስጀመራቸው ተነግሯል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና አማኞቿ በሀገራቸው በሃይማኖታቸው ምክንያት እየተሳደዱ ባለበት በዚህ ጊዜ በሌላ አገር እንዲህ አይነት ድጋፍና ፍቅር ማየት ምዕመናንን እንዳስደሰተም እየ ተነገረ ይገኛል። የኢትዮጵያና የዩናይትድ ስቴትስ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናው ሰላም እና ጸጥታ ዙሪያ መወያየታቸው ተነገረም። ሁለቱም ወገኖች ለኢትዮጵያ የባህር በር ጥያቄና ለሰፊ ቀጠናዊ የጸጥታ ትብብር ትኩረት መስጠታቸው ተገልጿል። ውይይቱ በአፍሪካ ቀንድ ሰላምና መረጋጋት እንዲሁም የኢትዮጵያ አሜሪካ ወታደራዊ ትብብር የወደፊት ሁኔታዎች ላይ ያተኮረ ነበር ተብሏል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ልዑካን ቡድንን ባነጋገሩበት ወቅት የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎች እና ሚዋን ለመገንባት የሚውል መሆኑን ገልጸውም ኢትዮጵያ የባህር ላይ ጥቅሞቿን የምታስከብረው በውይይትና በትብብር ነው ሲሉ መናገራቸው ተሰምቷል። ኢትዮጵያ የቀይ ባህር በርን ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች መባሉም ተነግሯል። በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር ንግግር ይደረጋልም ተብሏል። በተለያዩ ጊዜያት የኤርትራ መንግስት ከኢትዮጵያ በኩል ጠባጫሪ ንግግር እየተደረገብኝ ነው ማለቱ የሚታወስ ነው። የኢትዮጵያ መንግስት በበኩሉ በዲፕሎማሲው ካልተሳካም በኃይል የባህር በር ባለቤት እንሆናለን ማለቱን መረጃዎች ይጠቁማሉ። የአሜሪካ መንግስት በበኩሉም ኤርትራን ለቀጠናው ሰላም መደፍረስ ተጠያቂ ሲያደርግ ይደመጣል። በመሆኑም ኢትዮጵያ ኤርትራን እንድትወር ናም እገዛም የማድረግ ፍላጎት እንዳላት መረጃዎች እንደወጡ እየተነገረ ይገኛል። የዛሬው የፈጠነ ሚዲያ መረጃ የተመለከታችሁትን ይመስል ነበር። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን።